ሜጀር ጀነራል ተስፋዬ አያሌው በአብይ አህመድ መከላከያ ሰራዊት የዘመቻ ዋና መምሪያ የኃይል ስምሪትና ክትትል መምሪያ ኃላፊ ነው። ከሶስት ሳምንት በፊት ከማላውቀው ቁጥር በድንገት ስልክ ተደውሎ አነሳሁት። ጀነራል ተስፋዬ መሆኑን የገለጸልኝ ከወዲያ ማዶ ያለው ሰው የቀድሞ ትውውቅን መነሻ በማድረግ በግሉ እንደ ደወለልኝ ነገረኝ። በድምፅ አውቄው ስለነበረም ሰላምታ ተለዋወጥን። ለምን እንደፈለገኝ ባይገባኝም ከቅርብ ጊዜ ወዲህ የአብይ አህመድ አገዛዝ በሚዲያውና በአክቲቪዝሙ ዘርፍ የሰላ ትችት የሚያቀርቡ አገዛዙን የሚያጋልጡ መረጃዎችን የሚያወጡ ጋዜጠኞችንና አክቲቪስቶችን በጥቅም እየደለለ እያግባባ ከተቻለ ደጋፊው ማድረግ ካልሆነም ዝም እንዲሉ መጠነ ሰፊ ዘመቻ መክፈቱን ሰምቻለሁ። በዚህ ዘመቻ ተጠልፈው የተወሰዱ ከሀገር የተሰደዱበትን ምክንያት በምስር ወጥ ቀይረው በአብይ አህመድ ለቀረበላቸው ጥቅም እጅ ሰጥተው አሰላለፋቸውን ከብልጽግናው አ ገዛዝ ጋር ያደረጉ ጥቂት የማይባሉ ጋዜጠኞችና አክቲቪስቶች መኖራቸው የሚታወቅ ነው። ሲረግሙትና ሲያብጠለጥሉት የከረሙትን ስርዓት ምንም አይነት ለውጥ ሳያደርግ ሳንቲም ኪሳቸው ስለሸጎጠላቸው ብቻ ተገልብጠው በውዳሴና ሙገሳ መጠመዳቸውን እየታዘብን ባለንበት በዚህ ሰሞን ነው እንግዲህ የሜጀር ጄኔራል ተስፋዬ አያሌው ስልክ ወደ እኔ ተደውለው እየቀዳውት እንዳለ በእርግጥ ጄኔራሉ አያውቅም፣ አላስፈቀድኩትምም በአንድም በሌላ ለጊዜው ምክንያቱንና መንገዱን ባላወቅኩበት ሁኔታ የድምፅ ቅጂው ሌላ ሰዎች ዘንድ ደርሶ እጅግ አሳሳችና አደናጋሪ በሆነ መልኩ ተቀነጫጭቦ በማህበራዊ ሚዲያው ላይ እንዲሰራጭ ተደርጓል። ሙሉውን የድምፅ ቅጂ ለታሪክ ለማስቀመጥ እንጂ ሚዲያ ላይ ለመልቀቅ ሀሳቡም ፍላጎትም አልነበረኝም። ሆኖም አፈትልኮ እጃቸው በገባ ሰዎች አማካኝነት የተሰራጨው ቅንጭብጫቢ የድምፅ ቅጂ ለአንከር ሚዲያም ሆነ እንደ ጋዜጠኛ በእኔ ላይ የሚኖረው የሕዝብ ስሜት አሉታዊ ጎን እየፈጠረ መሆኑ ሙሉውን የድምፅ ቅጂ እንዳቀርበው ተገድጃለሁ። በመሆኑም አንድም ነገር ሳይቆረጥ ሳይስተካከል፣ ምንም አይነት የቴክኖሎጂም ሆነ ሌላ ነገር ሳይገባበት እንዳለ እንደወረደ የሁለታችንን ምልልስ እንድትከታተሉ እንጋብዛለን። መልካም ጊዜ። እንዴት ተገኘ? ዛሬ ታዲያ ዝም ብዬ የሆነ ነገር አዳመጥኩናስ ኦኬ

እንደ ማን ሊገናኝ ቆረጠ ወይ የተወሰነ ሊቃወም ይችላል፣ ሊቆጣ ይችላል። ግን መጨረሻችን የትም አንሄድ የምንገናኝ አንተን የተመለከተ ነው አይደለም አለ እ የተመለከተ ብሎ አጠቃላይ ያለው ሁኔታ ነው እንጂ ስማ ምን አሁን እኮ መስመሩም ድንበሩም የለም ቀለሙም ለቋል እና አሁን እንዲሁ ጫፍና ጫፍ ባለ ሁኔታ ውስጥ ነው የምንተያየው ከስርዓቱ ጋር አይ አይ እናስተካክለው በእናትህ ለምን መሰለህ እኔ የሰማሃለሁ ትሰማኛለህ ነገሮችን ለማስተካከል እንችላለን እስከ መቼ ድረስ የማይሆን ነገር እየተወራወሩ መኖር አይደለም በቃ ይበቃል እኔ ነገሮችን ሴት ልንላርግ በቃ አንተ ተው በቃ ሁ በኋላ ተወሳይ እንደዛ ነው። እውነቴን ነው የምልህ፣ እውነቴን ነው የምልህ። ምኑ ነው የማይጠቅመው እስቲ ንገረኝ። አሁን ለምሳሌ አሁን የውሸት የሚልኩልህ አንተ እውነት አድርገህ ስታቀርብ ምኑ ነው እየተጎዳ ያለ? ምኑ ነው የውሸት እስቲ እንደው የሆነ ይሄ ይሄ ውሸት ነው ለምሳሌ፣ ኦነግ ሸኔ፣ ኦነግ ሸኔ አሁን ዛሬ ሰማሁት ኦነግ ሸኔ የገባችሁ ነው እያለቀ ነው። አዳ በርጋ ላይ እንደዚህ ያለቀ ይሄን ያህል እንደዚህ ደመሰስን የሚሉት የሌለ የውሸት ሪፖርት የነገሩ በቪዲዮ እኮ አለ እሱ ነገር፣ በቪዲዮ አለ እኮ። ቪዲዮ በቪዲዮ የተለቀቀው እዛ ሳይሆን ሌላ ቦታ ቀደም ብሎ በኦልሞስት መቼ መሰለኝ አይለ ማርያም እያለ የነበረ ሁኔታ ነው። ቪዲዮ የቆየ ነው ስለማውቀው። ይሄ ግን ደብረት ብሎ የወጣው ውሸት ነው ውሸት ነው። ሰኚ ቀድሞ ነው እየሰጠ ባናው ያባር ነው ምናምን ያለተው ውሸት ነው። ዋናው መሰለ ተስፋዬ፣ እውነት እንነጋገር ከተባለ አሁን ያለው ነገር እንዲሁ ዝም ብሎ አሁን ተው በማለት የሚገለጽ አይደለም። ህዝብ ከፍተኛ ህዝብ በፍጹም አሁን እኮ በተለይ ዋና ዋናዎቹ የሚባሉት ከፊት ያሉት በወታደራዊም ሆነ በሲቪል አመራር ከፊት ያሉት ሰዎች ከዚህ በኋላ ፍርድ እንጂ እኛም ሆነ ሌሎቻችንም በፍርድ እንጂ ከዚህ በኋላ ዳኝነቱ ምንም የሚለየው ከዚህ በኋላ አንድ ሰፈር ምነን ብለን አላምንም። እኔ በመከላከያ ላይ ያን የነበረኝ እምነት አሁን ተሸርሽሮ ተሸርሽሮ የተወሰኑ ግለሰቦች ላይ የተንጠለጠለ ተስፋ እንጂ እንደ ተቋም ተስፋ ማድረግበት አይደለም። የተወሰኑ ሰዎች አሉ ነፍስ ያላቸው ልብ ያላቸው፣ ነገር ግን አጠቃላይ የመከላከያ ሰራዊት ያለበት ቁመና ግን የአብይን አህመድ ዙፋን ለመጠበቅና እሱን እድሜ ለማራዘም ዋጋ እየከፈለ ያለ እንጂ ኢትዮጵያን ለመጠበቅ እንዳልሆነ ብዙ አስረጂ ነገሮች አሉ። እኔ ለአንተ አልነግርም። ምናልባት አንተም ውስጥ ሆነ ከእኔ በላይ ነገሮችን እንደምትረዳ ተስፋ አደርጋለሁ። ግን አሁን ነገሮች አልፈዋል። እኔ ደግሞ መሰለህ ነገሮቹም አልፈዋል እንዳልከው። አሁን ደፍር የደወልኩልህ በቃ የመጣ የምጣ ያለውን ነገር ላፍረዳው ከሚል ነው። አሁን በሚዲያ የሚነግሩ ተጨባጭ እና መሬት ላይ ያለው ሪያሊቲ አንድ ስላልሆነ ተራይት ውስጥ የነበረው ለአንተ ያለው ከበሬታ ደግሞ የማይሆን ነገር ሲቀርብ ትንሽ ሚዛና የሆነ ነገር ቢሆን ሁለተኛ እድፍትን ያለ ጥላቻ ከሚሆን ከዚያ ጊዜ ኦልሞስት የነበረን ድጋፍ ስለሚታወቀው እያኔ አንፃ አሁን የተፈጠረ ነገር የለም። አንተ ደግሞ ዘረኛም አደለህም፣ ሚዛናዊ ድጋፍ ነበር የምታደርገውና ነገሮችን በሚዛን ብትመለከታቸው። ጀነራል ተስፋ፣ አሁን እኮ እውነት ለመናገር አሁን ያለንበት ስቴቶፍ ማንትን አስተሳሰብ፣ አሁን ያለንበት ቁመና፣ አሁን በምትለው ደረጃ ለምን አሁን ለምሳሌ ከወያኔና ከብልጽግና ብትለኝ እኔ ሁለቱን ላወዳድር የምችልበት አይደለም። አሁን የደረስኩበት ድምዳሜ እንደውም በተሻለ ወያኔ አዎ ወያኔ ኢትዮጵያ ጨምድዶ ያዘ፣ ለዚህ ሁሉ መከራ ያበቃን ወያኔ እንደሆነ በደንብ እረዳለሁ። አትሊስት ግን ሰው ሰላም ነበረው፣ ከመቀሌ እስከ ሞያሌ፣ ከጅጅጋ እስከ ወለጋ በሰላም ወጥቶ የሚገባበት ነግዶ የሚገባበት ጭቆናው አለ፣ ነጻነት ማጣቱ አለ፣ ፍትህ ማጣቱ አለ ግን በህይወት የመኖር አሁን ምን? አሁን እኮ ኢትዮጵያ ቀውስ ውስጥ ነው ያለችው። ስርዓት አልበኝነት እየተስፋፋው ለዚህ ደግሞ ዋንኛ ተጠያቂው እሱ ነው። በቃ ዋንኛ ተጠያቂው ደግሞ ስርዓቱ የስርዓቱ መዋቅር መሆኑ ይህ ምንም እውነት የአደባባይ እውነታ ነው። ጀነራል ስፋይ በዚህ እንኳን መከራከር ቢገባልኝ። ልንገርህ ልንገርህ፣ እኔ ከኔ በላይ ስለዚህ አገር ስላለ ሁኔታ የሚያቀንም ታውቃለህ፣ እኔ ውስጥ ያለሁት የሚወራው ሁሉ ውሸት ነው። ኢትዮጵያ ሰላም ናት። በምንድን ነው እስቲ ሰላም ምንድን ነው? አዳምጠኝ። ውጭ ያሁን ፋኖ ሰኔ ምናምን እያለ የሚያወራው ጀስት ሜኪንግ ቢዝነስ ነው። እናንተ ደግሞ እዛ ውጭ ያለውን ነገር መቀበል የለባችሁ እንዳለ። እስቲ እንዴት ነው እስቲ እንዴት ነው ብላችሁ ለምን አትመጡም? እኛ እኔ ላመቻች ናና ኦምግራው እንዳለውን ነገር እንጀ ያደርግ ጀነራል ተስፋይ አሁን እርግጠኛ ነኝ፣ መሬት ይዘን ሀቅ ይዘን ነው የምናወራው። አብዛኛውን የአማራ ክልል ወረዳ ቦታዎችን በቁጥጥሩ ስር ያደረገን ፋኖን አይኑ ውስጥ የሚገባ ትግል እንዳላደረገ ምን ማለት ነው? ውሸት ውሸት ነው እንደዛ። አንደኛ ቁጥጥር ያደረገው የለም እንዴት ነው ሁለተኛ እንደዛ ስንል የባሰል ህዝቡን እያጨረሰ መሆኑ ማወቅ አለብህ። ህዝቡ እኮ ወጥቷል። አሁን የትኛው ወረዳ የትኛው ቀበሌ? እኔ ላይም እዛ ሆኜ እደውልልሃለሁ የት ቀበሌ የተመጣጠብህ? አሁን ቋሪት በእናንተ እጅ ነው ያለው? ቋሪት እሱም የለም እኛም የለም ነው። ቋሪት ቀበሌ ሰሜን ሸዋ በርካታ ወረዳዎችን የሚያስተዳድሩት ሰሜን ሸዋ ሙሉ በሙሉ ሙሉ በሙሉ በመከላከያ ተመ

ኃጢአታችሁን ተናዘዙና ንስሓ ገቡ ቢባል መጀመሪያ የምናዘዘው ከዚህ ሰውዬ ጋር አንድ ቀን ቆሜ ድጋፍ የሰጠሁበት ያንን ቀን ነው መረግመው እውነቴን ነው ምል ይህ ሰውዬ በኢትዮጵያ ፖለቲካ ክስተት ላይ መምጣት ያልነበረበት ከመጣም ደግሞ ቶሎ መሸኘት የነበረበት ሰው ነበር ግን እድል ጣፋንታችን ሆንና በዚህ ሰው አሁንም እየማቀቅን ያለንበት ሁኔታ ነው እውነት ለመናገር በዚህ ደረጃ ነው የምረዳው እኔ አጋንኛው ከጠላቻም ተነስቼ ሳይሆን መሬት ላይ ያለውን የህዝብ እኛ እኮ መሬት ላይ ያለን ከውቅያኖስ ማዶ ስላለን አይደለም። መሬት ላይ ያለውን እያንዳንዷን ነገር በምናነበው ልክ በተረዳንበት ልክ እኔ ኢትዮጵያ ቀውስ ውስጥ እንድትገባ አልፈልግም። እኔ በቃ ለመሰለ ያንተ የነበረን ተሰሚነት የሚያወርዱ ነገሮች ሲነግሩ፣ ያን እንደ እውነት አድርገ ስንዘግብ ክብርህን ነው የሚቀንሰው። ኖ አይ ክብር እኔ እንደም አሁን ያኔ የነበረኝ ክብር ከመንግስት ጋር የሆነን የነበረን ክብር እንደ ክብርም አልቆጥሮም። አሁን ነው አሁን ነው ለህዝብ ለተጎዳ ለአማራ ህዝብ፣ ለኦሮሞ ህዝብ እንደም ያኔ ለተጎዳው ሳናስብ ከአብይ ጋር ተለጠፈን የትግራይን ህዝብ ያ ሁሉ መዓት እንዲወርድበት። በእርግጥ ጥፋተኛው ወያኔ ነው። ጥፋተኛው ወያኔ ነው። ትልቁን የሚወስደው ወያኔ ነው። ህዝብ አልቋል። እውነት ለመናገር የትግራይ ህዝብ አልቋል። የትግራይ ህዝብ መሞት የሌለበት ያለቀ ህዝብ ነው። የምንም ይካድ አይደለም። ህዝብ አይደለም ያለቀው፣ ያለቀው ወታደሩ ወይም ደግሞ የታጠቀው ሀይል ነው። እንዲህ ህዝብ ያልቅ ኖሮ እኮ ይሄ ሁላ ህዝብ አሁን አታየው ነበር። አይው ሰላም አይፈልገው ነበር ለናንተ። ስለዚህ እውነትን ለመነጋገር እንደው አንተም እኔ ላንተ ነው ላንተና ቅን ልቦና ላላቸው መከላከያ ውስጥ ላሉ ኢትዮጵያ የመከላከያ ሰራዊት ጥሩ እውነት ይሆናል ብለን ተስፋ ያደረግንበት አንድ ወቅት ላይ ነበረ። እንደናንተ አይተን ግን እናንተም ያው የዚሁ ሰራዊት ተባባሪ፣ የዚሁ የአብይ አህመድ የጥፋት መንገድ ተባባሪ ነው ይሆናችሁት አንድ ቀን እናንተም ንሳ፣ ግቡና ይህንን ስርዓት እውነት ለመናገር መከላከያው የኢትዮጵያ ዘብ ነው መሆን ያለበት፣ የስርአት ጠባቂ መሆን የለበትም። ኢትዮጵያውያን በአራቱም አቅጣጫ ድንበር እየጠበቃችሁ አደለም። በአሁኑ ሰዓት ድንበር የሚጠብቅ ሰራዊት የላትም። የሰራዊቱ በሙሉ መንደር ነው የገባውነትራለ መሳይ አንደኛ ኢትዮጵያን የሚጠብቅ አሁን አሁን አሁን አሁን ልጠይቀኝ የት ልትለኝ እኔ ድንበር ላይ ነኝ። አልነግርህም የት እንዳለው ግን አንተም ታውቃለህ፣ ሌሎችም የሚያውቃሉ፣ ጠላቶቻችን የሚያውቃሉ። ድንበራችን እየተጠበቀ ነው፣ ክብራችን እያስጠበቅን ነው፣ የውስጥንም እያሸነፍን እየጨረስን ነው። እያንዳንዱ ከኋላ ሀገራችን እንድትተራመስ የሚያደረግ ከውጭ ያለ ሀይል እኛ ሁሉ ጊዜ ቤት ስራ እየሰጠን መጥፎ አስተሳሰብ እንድንይዝ የሚያደረገን ጠላቶቻችን ናቸው እናንተንም ከውጭ ያደራጃሉ ውስጣችን በፍጹም በፍጹም ተስፋ በዚህ እንኳን የእኛንም ትግል እውነት ለመናገር ምክንያት የሌለው በሌሎች የሚነዳ ማድረግም ከባድ ነው። እንትኑ እኮ ትልቅ እስካሁን ሚሊተሪ ለሚሊተሪ ነው አለ ኔጎሽሽን የሚደረገው። ለምን እናንተና የሚመለከተው የሚዲያ አካል ወርቀኛ ከመንግስት አኳያ ለምን ውጭም ለኔ የሆነ ቦታ የምትፈልጉት ቦታ ለምን አንናገር? ለምን አንፈትሆም? ኢትዮጵያን አንድ እናርጋል። ኢትዮጵያን ሰላም እናርጋል። ሌላ ምን አለ? ቁልፉ እጁ ላይ ያለው ይሄ አብይ የሚባል ሰው እያለ ነው። አብይ አህመድ ከዛ ገለልብል እኔ አብይ አህመድ ባለበት ኢትዮጵያ፣ አብይ አህመድ ባለበት የትኛውም ድርድር ኢትዮጵያ መፍትሄ ታገኛለች ብዬ አላምንም። ይሄ ሰውዬ ነው የኢትዮጵያ ችግር። ይሄ ሰውዬ ካልተወገደ በስተቀር በአንድም ይሁን በሌላ ከዛ ስልጣን ቦታ ዞር ካላለ ኢትዮጵያ ውስጥ ብንወያይ ብንሰለፍ ብንነጋገርም ትርፉ ድካም ነው። ይሄ ሰው እውነት ለመናገር ጤነኛም አይመስለኝም። ያ ብዙ ጊዜም እንደምንለው ጤነኛ ሰው አይደለም። አገሪቱም በእንደዚህ አይነት መከራ ውስጥ ከቶ አስር ሚሊዮን ሰው ዛሬ ተርቦ የመንግስታቱ ድርጅት ትናንት ያወጣው ኮ ሪፖርት ነው እሱ። ኮሪደር ልማት እንደዚህ አይነት ቀልድ እውነት በኢትዮጵያ ህዝብ ለኢትዮጵያ ህዝብ ይገባዋል? በጣም በጣም እኮ ነው የሚያሳዝነው። ነው ይህንን መንግስት ደግፎ መውቀን በራሱ ነገ ከነገ ወዲያ ወንጀል ኃጢአት ተደርጎ ሊያስጠይቅም ይችላል። በታሪክ ሊያስጠይቅ ይችላል፣ በፍትህም ሊያስጠይቅ ይችላል። ተስፋዬ፣ ለማንኛውም ለእንትን በጣም አመሰግናለሁ። እውነት እንነጋገር፣ እንወያያለን። እደውልልሃለሁ አንተ ጊዜ ካለ። አንደኛው ምንድን ነው መሰለህ፣ አትራቅ። ስለማከብረ ነው አትራቅ፣ እንነጋገር። ተነጋገሩ እኔ ብቻ ነው ከሚመለከተው ጋር መነጋገር መግባባት፣ ችግሮችን በጠረጴዛ ዙሪያ መፍታት መልመድ፣ በጠረጴዛ ዙሪያ ችግሮች እንዲፈቱ መገፋፋት አለባቸው። በመሳሪያ የሚፈታ ነገር በመሳሪያ የምንፈታቸው ነገሮች እስካሁን በቃ እርስ በርስ ቅድ ከትግራይ ጋር አንጻር ያነሳው ነገር ነው። በቃ መገዳደል ካልሆነ ምንድን የፈጠር ነው ነገር? አሁን የመጀመሪያው እርምጃው እውነት ጄኔራል ተስፋዬ የመጀመሪያው እርምጃ የአማራን ሕዝብ ላይ ይሄ የሚጥለውን ድሮኑን እስቲ ለምንድን ነው የማያቆመው? ለምን መሳሪያ አፈሙዙን አይዘጋም? መጀመሪያም እነዚህ ልጆች ወደ ትግል የገቡት ወደ መሳሪያ የሚያነሱት ትጥቅ አስፈታለሁ ብሎ ገብቶ ነው። በዚህ መልኩ የአማራን ህዝብ ትጥቅ ማስፈታታ ከራሱ ጋር አንደበቱ የሰማሁትን ነው የምነግርህ። የአማራ ህዝብ ታጥቋል። የአማራን ህዝብ በዘዴ ነው ትጥቅም ካስፈታ፣ እንዲህ በልና በእብሪት ገብቶ ትጥቅ ላስፈታለ ጦርነቱ ጀመረ። አሁን ጦርነቱን ማቆም በድሮን የሚጨፈጭፈውን ህዝብ ማቆም ይሄ ህዝብ አልለቀም፣ እና ቁመው ንገሯቸው ይቁም። ከዛ በኋላ የአሪፍ ጊዜ የአሪፍ አላለም ድርድር እናመቻች እስኪ አንተ ታሪክ ስራ በቃ አሁን በቃ መሳይ ጋጠኛ ብቻ አይደለም፣ ነገሮችን ፒስፉሊ መፍታት ይችላል የሚለውን ነገር ለማስተላለፍ በቃ የሆነ ነገር አድርጋል። በቃ ሰላም እንፍጠር፣ እንነጋገር። ለመነጋገር ባይዘ ችግሩ መሰለ እንዳለ እዛ አሁን ፋኖ መስረው በሙሉ በያካቴ የተደራጀ ነው። መሪ የለው ምን የለው፣ ከማን ጋር እንደሚነጋገርም ግልጽ አይደለም። እነሱ ኤርትራ ሄደ ነው ከኤርትራ ጋር ነው የሚነጋገሩት። ኤርትራ ነው የሚያዋጣቸው ከሆነ አይ ያው መደራጀት እሱ ጊዜ የሚፈልግ ነገር ነው። በዚህ ባልተደራጀ ሁኔታ ላይም ከአብይ ጋር መደራደርም ተገቢ ነው ብዬ እኔ በግልም አላምንም። የአማራ ፋኖ የራሱን የሆነ ቅርጽ ይዞ ለመውጣት እየሰሩ ነው። ጊዜ ወስዶባቸዋል። መንገራገጫ አለ ያ ነገር አልፎ ጠንካራ የፋኖ አደረጃጀት እንደሚመጣ ጠብቃለሁ። ግን ከምንም በላይ ከምንም በላይ ያልከውን አንድ ነገር አስምረን ብንሄድ ጥሩ ነው። ይሄ ሰራዊት የኢትዮጵያ ሰራዊት ነው፣ የአብይ አህመድ ስልጣን ጠባቂ አይደለም። ሰራዊቱ ወደ ካምፑ ይግባ ወይ ከክልሉ ይውጣ እንኳን ባይባል ከካምፑ ግን ገብቶ ይህንን ህዝብ መግደል ያቁም። ይህን ያቆመለት እነሱ የራሳቸውን ውሳኔ ይወስናሉ። ከዛ በኋላ ምን ሊያደርጉ እንደሚችሉ በራሳቸው እንትን ሊያደርጉ ይችላሉ። መጀመሪያ ጥይት የተኮሰው ጅኒውን ወደ ጠርሙሱ ያስገባ። እውነት ለመናገር ጅኒውን አብይ አውጥቶ አማራ ክልል ላይ በትኖታል። ይሄ ባለበት ሁኔታ በጣም ከባድ ነው። እሱ ነው ያጠፋው፣ ጅኒውን ያመጣ በወልቃይት በኩል ወያኔ እራሱ ነው። በቃ ልንገር፣ በቃ ይሄ በመከላከያ ላይ እኮ እኛ ያልተናገርነው እንጂ መከላከያ ላይ እኮ ግስ እንዲሰራ አድርገዋል። ልክ እንደ መቀሌ አይነት ግስ ተሰርቷል ጎጃም ላይ። ይሄን እንዲደረግ ያደረጉስ የአማራ ህዝብ አያቀው፣ ምን አያቀው? አሁን ያልካቸው ጅኒዎች ናቸው አብይ ወይ ደግሞ ሌላ ሰው አይደለም። በቃ ያለውን ነገር ይረዳል ብዬ ነው የማስበው። ለማንኛውም እስኪ እንደዋወል። በጣም ጥሩ ነው፣ እንኳን ደወልክልኝና፣ ያለፈውን ነገር እንተውና አንተም ያልሆነ የምታገኘ ኢንፎርሜሽን አትዘግብ።